ይህ የለውጥ ፍላጎት አይቆምም። ምክንያቱም ሁሉም ወጣት ይፈልገዋል። ጊዜ ያመጣው ነው። ትውልዱ እየጠየቀው ነው። ዋጋ ሊያስከፍለን ይችላል። ልንገዳገድ እንችላለን፣ ግን አይቆምም። ይህ ሌተና ጄኔራል ጻድቃን ገብረትንሳኤ ትላንት የስምረት ፓርቲ የምስረታ ጉባኤ ላይ ተገኝተው ያደረጉት ንግግር ነው። ጻድቃን ይህን ንግግር በሚያደርጉበት ሰዓት የስምረት ፓርቲ ማኅበራዊ ድጋፍ አለበት በሚባለው የደቡባዊ ትግራይ አካባቢ ግን እነ ደብረ ጽዮንና ታደሰ ወረደም ህዝባዊ ስብሰባ በሚል ተቀምጠዋል። በትግራይ ክልል ያለው ፖለቲካዊ ተቃርኖ በጡዘቱ ሲቀጥል አዲስ አበባና መቀሌ ሆነ የተፋጠጡት ኃይሎች ህዝብን ከጎን ለማሰለፍ ይጠቅመኛ ያሉትን ፖለቲካዊ ስትራቴጂ እያሳሰቡ ይገኛሉ። ከጥቂት ወራት በፊት በነታደሰ ወረደ የተወገዱት የቀድሞ ደቡባዊ ዞን አስተዳዳሪ የነበሩት አቶ ሀፍቱ ኪሮስ እነ ጌታቸው ረዳ ጋር አዲስ አበባ ሲሰበሰቡ በእሳቸው ምትክ የህዝብ ተቃውሞን ጭምር ተጋፍጠው ወንበር የያዙት አቶ ዝናቡ ገብረ መድህን ደግሞ ማይጨው ከተማ ላይ ደብረ ጽዮንና ታደሰ ወረደን በቀኝና በግራ አስቀምጠው ስብሰባ ሲመሩ አይተናል። ናቸዋል። ደብረ ጽዮን እነ ጌታቸው ረዳን ሲሳደቡና ሲራገሙ በቆዩበት ንግግራቸው ላይ ራያን እንደ ወልቃይት ወስደውብን ሊቀሩ ነበር፣ ብናረፍድም ድም ደርሰንላችኋል ሲሉ ተደምጠዋል። ሰላሙ እንዲቀጥል በተሻለ ሁኔታ መደራደር እንድንችል በዝግጅት ላይ ነን በማለት ከፌዴራል መንግስት ጋር እንደራደር ጥያቄ ያቀረቡት የህወሀቱ አለቃም ተያያዥ ቃላትንም ተንፍሰዋል። ውደ ኢትዮ ስካይ ሚዲያ አድማጭ ተመልካቾች ከጻድቃን የአዲስ አበባና ከደብረ ጽዮንም የማይጨው የትግርኛ ቋንቋ ንግግሮችን ወደ አማርኛ በመተርጎም ወቅታዊውን የትግራይ ፖለቲካ ኃይሎችን ፍጥጫ እንቃኛለን። አብራችሁ ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። ዝግጅታችን ይቀጥላል። የቀድሞ የሀገር መከላከያ ሰራዊት ኢታማዦር ሹም ሌተናል ጄኔራል ጻድቃን ገብረ ትንሳይ ከህወሀት ተከፍለው በወጡ አመራሮች የተመሠረተውን የስምረት ፓርቲ መስረታ ጉባኤ ላይ ጠንከር ያለ ንግግር አድርገዋል። ወደ አማርኛ የተረጎምነውን ንግግራቸውን በስፋት ታደምጡታላችሁ። አንጋፋው የጦር መኮንን እንዲህ ብለው ይጀምራሉ። እዚ ጉባኤ እዚ ብናቴ አረዳዳ ብጣዕሚ ታሪካዊ ታሪካዊ ገብሮ ይህን ጉባኤ ለየት የሚያደርገው ላለፉት አምሳ ዓመታት በኢትዮጵያና በትግራይ ጉዳይ ላይ ትልቅ ቦታ የነበረው ፓርቲ በታሪካዊ ጉዞ በራሱ ጥፋትና ድክመት አሁን ለደረሰበት ደረጃ ደርሶ የትግራይንም ሕዝብ ከባድ አደጋ ውስጥ ካስገባበትና ከቆየ የፖለቲካ ስርዓትም ወደ ሰለጠነው የዲሞክራሲ አማራጭ እንዲሁም የህዝብን ውሳኔ ወደሚያረጋግጥ አካሄድ እንሸጋገር በምንልበት ወቅት የሚካሄድ ጉባኤ በመሆኑ ነው ይላሉ። ጀኔራሉም ጉባኤው ትንሽ ሰዎች በሆነ አጋጣሚ ከፍ ባለስልጣን ላይ ተቀምጠው የሀገርን ድል የሚወስኑበት እኛ ያልነው ብቻን ስሙ የሚሉበትና የህዝብ ውሳኔ የማያረጋገጥበት የፖለቲካ አስተዳደር ይበቃናል በሚባልበት ወቅት የሚካሄድ ጉባኤ ነው ይላሉ ጀነራሉ የትግራይ ህዝብ የራሱን ችግሮች እርስ በርሱ ተግባብቶና ተወያይቶ አብዛኛው ሰው የተቀበለውን እየወሰንም አናሳዎች ሀሳባቸው ተከብሮ ህዝቡ ሳይሳደድ በሰለጠነ ፖለቲካ ችግሮቹን እየፈታ የሚሄድበትን የፖለቲካ ስርዓት እንመስረት በሚልበት ወቅት የሚካሄድ ጉባኤ ነው ሲሉም ይቀጥላሉ። ጉባኤው እስካሁን በክልሉ የመራው የፖለቲካ ፓርቲ በራሱ እየታመሰ ወደፊት መሄድ አቅቶት ወደ ገደል መሄዱ ብቻ ሳይሆን የትግራይንም ህዝብ ይዞ ገደል ይገባል ተብሎ አፋፍ ላይ በደረሰበት ወቅት የተካሄደ ጉባኤ ነው ብለዋል። የትግራይን አንድነት በትኖ ሌሎች መጫወቻ ያደረገው ፖለቲካዊ አመራር በራሱ ችግሮች ተተብትቦ እያለ ይበቃህ ሲባል ሞቸገኛለሁ በሚልበት ወቅት የሚካሄድ ጉባኤ ነው የሚሉት ጀኔራሉም የትግራይ ህዝብ ከላይ ተወያይቶ ከስርም በወረዳዎችና በከተማዎች እየመከረም የሚመስለውን ነገር እየወሰነ ችግሮቹን እየፈታ የሚሄድበት ስልጡን ፖለቲካዊ አስተዳደር በሰላማዊ መንገድ ይምጣ ሲል አይሆንም በሚል በብረትና ከማይጣመሩት ጋር እየተጣመረ ጭምር ለማስቆም የሚጥረውን ቡድን ለማስቆም እንቅስቃሴ በመተጀመረበት ወቅት የሚካሄድ ጉባኤ ነው ብለዋል ጻድቃን። ሁሉም የትግራይ ህዝብ ማለትም ወጣቱ፣ ምሁራንና ሴቶች ራሳችን እየተነጋገረን የራሳችንን ችግር እንፍታ፣ ወደማይሆን ጫፍ አትውሰዱን በሚሉበት ወቅት የክልሉ የፖለቲካ አመራሮች አይሆንም በሚል ህዝቡን ወደማይሆን ጫፍ የወሰዱበት ወቅት ላይም የተካሄደ ጉባኤ ነው ብለውታል። የስምረት ፓርቲን ጉባኤ ሰላማዊ የፖለቲካ ሽግግር በትግራይ ብቻ አልተጀመረም፣ በሌሎች አገራትም ተሞክሮ ውጤት ያመጣ ጉዳይ ነው ያሉት ጻድቃን፣ እኛም እሱን ነው እያደረግን ያለነው። ያ ሆኖ ደግሞ ታሪካዊ የሚያደርገው ጉዳይ ነው ይላሉ ጄኔራሉ። እኔ ባለኝ መረዳት በአብዛኛው የስምረት አባላት የህዋት አባላት የነበራችሁና የህዋት አካሄድ የትግራይን ህዝብ ያጠፋል የሚል መረዳት ያላችሁ ናቸው ያሉ ሲሆን፣ በዋናነት በውስጡ ያለውና ሌሎችን እየጋበዘ የሚመጣውም ችግር ይበቃል ያላችሁ ሰዎች ናቸው ብለዋል። ታዲያ እንዲህ አይነት ውሳኔ ቀላል እንዳልሆነ አውቃችሁ በተለይ ደግሞ እንዲህ አይነት ውሳኔ በትግራይ ሆናችሁ ስትወስኑ ከባድ የሚያስከፍለውን ዋጋም እረዳለሁ የሚል ስጋታቸውን ገልጸዋል። ይህን ችግር ተመልክታችሁ ስትታገሉ የነበራችሁ ወጣቶች እንደ ተጋሩ በህብረት ሁላችንም ሊያንቀሳቀስ የሚችል ተለቅ ያለ ፕሮግራም ይዘን በጋራ እንታገል ማለታችሁም ለውጡን የሚያፋጠን ነው ብለዋል። እዚ ምንቅስቓስ ደው ይበል፣ እዚ ናይ ለውጢ ድሌት ደው ይበል ምክንያቱ ሁሉ መንእሰይ ይደልዮ ጊዜ ዘምፅኦ እዩ ወለዶ ዝሓቶ እዩ ዋጋ ከክፈለና ይኽእል ዕኒኒ ክንብል ንኽእል ኣብቲ ምፍትታግ ዘየድሊ ነገር ከምፅ ይኽእል በዚህ አጋጣሚ መናገር የምፈልገው ነገር ይህ እንቅስቃሴ አይቆምም፣ ይህ የለውጥ ፍላጎት አይቆምም። ምክንያቱም ሁሉም ወጣት ይፈልገዋል። ጊዜ ያመጣው ነው። ትውልዱ የጠየቀው ነው። ዋጋ ሊያስከፍለን ይችላል። ልንገዳገድ እንችላለን በማለትም የሁኔታውን ከባድነት ሌትናል ጀኔራል ጻድቃን ገብረ ትንሳይ ያስረዳሉም። የትግራይ የለውጥ እንቅስቃሴ የሚል ንቅናቄ እየመሩ የሚገኙት ሌትናል ጀኔራል ጻድቃን ገብረ ትንሳይ በታሪክ አጋጣሚ ስልጣን ላይ የተቀመጠው ኃይል ማድረግ የሚችለውን ሁሉ አድርጓል፣ መሳሪያ አንስቷል፣ ከማይጠመረው ጋር ተጣምሯል። ነገር ግን አይድንም ለውጡም አይቀርም ብለዋል። በነበራቸው ንግግር ሌትናል ጀኔራል ጻድቃን ተስፋቸውን የጣሉበትና በትግራይ ክልል ለመንቀሳቀስ አልሞ የተቋቋመው የዲሞክራሲያዊ ስምረት ፓርቲ ትላንት ጥቅምት 14 2018 በአዲስ አበባ የምስረታ ጠቅላላ ጉባኤውን አድርጓል። ጉባኤውን አስመልክቶ የስምረት ፓርቲ የሚዲያና ኮሚኒኬሽን ምክትል አስተባባሪ አቶ ጣዕመ አረዶም ለሚዲያዎች በሰጡት ማብራሪያ በአዲስ አበባ ጠቅላላ ጉባኤያቸውን ያደረጉት በባለፈው የነሐሴ ወር በትግራይ ለማድረግ ያቀዱትን የምስረታ ጉባኤ በክልሉ ጊዜ አስተዳደር የጸጥታ ጥበቃ አላደርግም ማለቱን ተከትሎ በመቅረቱ ነው ብለዋል። አቶ ጣዕመ በዚህ ጉባኤ ህገ ደንባቸውን፣ ማኒፌስቷቸውን እንደሚያጸድቁ እንዲሁም ማዕከላዊ ኮሚቴና ቁጥጥር ኮሚቴን እንደመረጡ አሳ ይወቀዋል በተጨማሪም የትናንቱ ጉባኤ ሪፖርት ለምርጫ ቦርድ እንደሚገባና ምርጫ ቦርድም ጠቅላላ ጉባኤያቸውን አጽድቆ የምዝገባ ፍቃድ ከሰጣቸው ወደ ፖለቲካዊ እንቅስቃሴ እንደሚገቡ አብራርተዋል። በዚህ ዓመት ማገባደጃ ወይም ግንቦት ወር ላይ የሚካሄደው ሀገራዊ ምርጫ ላይ የክልል ፓርቲ እንደመሆናችን ትግራይ ክልል ላይ ምርጫ እንወዳደራለን ብለዋል አቶ ጣአማ ረዶም። አቶ ጣዕማ ረዶም ስምረት ፓርቲ የተመሰረተው የህወሀትን መፍረስ ተከትሎ ነው ያሉም ሲሆን ህወሀት ትግራይን ዳግም ወደ ጦርነት ለማስገባት እንቅስቃሴ ስለጀመረና መሰል ችግሮች ስለነበሩ ይህንን ችግር የማይፈታ አዲስ ፓርቲ መመስረት አስፈልጎናል ብለዋል። የፓርቲው መስራች አባል አቶ ጌታቸው ረዳ በበኩላቸውም ፓርቲው የትግራይ ህዝብ በህወሀት እየደረሰበት ያለውን ጫና በሰላማዊ መንገድ ለመታገል የተመሰረተ ነው ብለዋል። በፓርቲው የመስረታዊ ጉባኤ ላይ የመክፈቻ ንግግር ያደረጉት የብልጽግና ፓርቲ ተወካይ ሆነው የቀረቡት አቶ መለስ አለሙም ብልጽግና ፓርቲ ከስምረት ፓርቲ ጋር በትብብር ለመስራት ቁርጠኛ ነው በማለትም የፓርቲያቸውን አቋም አንጸባርቀዋል። ስምረት ፓርቲ ጉባኤውን አዲስ አበባ ላይ ሲያደርግ ድጋፍ አለው በሚባልበት የትግራይ ደባይ ክፍል ግን እነ ደብረ ጽዮን በዋና ከተማ ማይጨው ጭምር ተገኝተው ካድሬዎችን ሰብስበው ትግራችን ይቀጥላል እያሉ ሲዝቱ ውለዋል። በምርጫ ቦርድ የተሰረዘውን ህወሀትን በሊቀመንበርነት የሚመሩት ዶክተር ደብረ ጽዮን ገብረ ሚካኤል ያደረጉትም ንግግር አለፍ አለፍ እያን እንመለከተዋለን ደብረ ጽዮን ጉዳቱን ግልጽ ባያደርጉትም ወደ ደቡብ ትግራይ ዞን ሕዝብ ዘግይተን በመምጣታችን ምክንያት በሕዝቡ ላይ ጉዳት ደርሷል ባሉበት ንግግራቸው እንደ ፓርቲ ቶሎ ስላልመጣን ይቅርታ እንጠይቃለን ሲሉም ተደምጠዋል። ደብረ ጽዮን ሲቃወማቸው የነበረውን ህዝብ አደባባይ ወጥቶ እንደነበር የዘነጉ በሚመስለው ንግግራቸውም እነጌታቸው ረዳን የብሔራዊ ክህደት ቡድን በማለት ከተሳደቡ በኋላም የነጌታቸው ቡድን የደቡብ ትግራይ ዞን ሕዝብን ወደ ጠላት ለማድረስ ሲሠራ ቆይቷል ብለዋል። ሌላ የምዕራብ ትግራይ ክልል ለመፍጠር እየሠራ ነበር። ድርጊቱ ትግራይን ከፋፍሎ ለመግዛት የተደረገ ሴራ ነው ሲሉም ደብረ ጽዮን ራያን እንደ ወልቃይት ሊወስዱብን ነበር የሚል ስጋታቸውን ተናግረዋል። ብሔራዊ ከሃዲ ቡድን የተባለው አካል የደቡብ ትግራይ ዞን ህዝቦችን ከህወሀት ለመነጠል ሰርቷል። ኮንፈረንስ ማካሄድ ጦርነት ነው ሲልም ህዝቡን አታሏል። የዚህ ዓላማ ፓርቲው ጉባኤውን እንዳያካሄድና እንዲፈርስ የተደረገ ሴራ ነው በማለትም ደብረ ጽዮን ህወሀትን ህዝቡ ያልተቀበለው እነጌታቸው ረዳ ስለቀሰቀሱብን ነው የሚል ሀተት አደርድረዋል። በነጌታቸው ረዳና በህወሀት መካከል ያለው ልዩነት በትግራይ ህዝብ መሰረታዊ ጥቅም ላይ እየተመሰረተ ነው የሚል ንግግር ያደረጉት ደብረጽዮን ቡድኑ ትግላችንን ለማጠልሸት ሉዓላዊነታችንን ለመክዳትና አንድነታችንን ለማፍረስ ተንቀሳቅሷል፣ የትግራይ ህዝብን ለመበታትን የሚችለውን ሁሉ አድርጓል፣ እያደረገም ነው ሲሉ ጣታቸውን አዲስ አበባ ላይ ጉባኤውን ወዳደረገው የነጌታቸው ረዳ ስብስብ ላይ ቀስረዋል። በፓርቲው ውስጥ ያለው ልዩነት አዲስ አይደለም፣ የፓርቲውን ዓላማ የሚከተሉ ይቀጥላሉ። ይህ በእንዲህ እንዳለ ግን ፓርቲው ፈተናዎችን እያሸነፈ ነው። ልዩነቱ የከዳተኞች ብልጽግና ማመን ብቻ ሳይሆን ጉልበት ስልጣን ለመያዝ እየሰሩ ነው ሲሉም ደብረ ጽዮን ስልጣናችን ለማዳን ስንል ነው እነጌታቸው ረዳን ያሳደርናቸው የሚል ሀሳብ በግልጽ አስቀምጠዋል። እዚህ ላይ የስልጣን ፍላጎትና የህዝብ ጥቅም ሀሳቦች ተደበላልቀው ቢነሱም ለጊዜው እናልፋቸዋለን። ደብረ ጽዮን በዚህ ንግግር ህዝብን የሚያታልል ንግግር ሲያደርጉ የመሰረተ ልማት ጥያቄዎችን ሁሉ ለመመለስ ሰላም መፈጠር አለበት ብለዋል። የፕሪቶሪያ ስምምነትን በፌዴራል መንግስቱ እየተተገበር አይደለም የሚለውን የተለመደ ወቀሳ የሰነዝሩት ደብረ ጽዮን ነገር ግን ተፈናቃዮችን ለመመለስ ሰላማዊ ጥረታችንን እንቀጥላለን ሲሉ ያለ ፌዴራል መንግስት እውቅና ተፈናቃይ ይመልሱ ይመስል ሽንገላቸውን አስከትለዋል። ሰላሙ እንዲቀጥል በተሻለ ሁኔታ እንድንደራደርም በዝግጅት ላይ ነን በማለት ከፌዴራል መንግሥት ጋር የንደራደር ጥያቄ ወይም ሐሳብ ያቀረቡት የህወቱ አለቃ ከምንም በላይ አንድነታችን ለማረጋገጥ ግን ዝግጁ ነን ሲሉ አክለዋል። ግራ የገባቸው ታጣቂዎችን ከአፋር ለመመለስ ጥረት እየተደረገ ነው ሲሉ ስለ ትግራይ ሰላም ኃይል ወይም ሐራ መሬት ታጣቂዎች የተናገሩት የህወቱ ሊቀመንበር እንዴት ልንቀበላቸው እንደሚገባ ግን አቅጣጫ ተሰጥቷል ሲሉ ጠቅሰዋል። ስለዚህ የሀገር ሽማግሌዎችና የሰፈር ሽማግሌዎችን ብንልክ እንኳን ለአንድነታችን ስንል መልሰ ልንመልሳቸው ይገባል ሲሉ ለአንድነት ጠበቃ መስለው የታዩት ደብረ ጽዮን የክፍፍሉ መፈጠር ምን ያህል እንደጎዳቸው ያውቃሉና፣ ሐራ መሬት ታጣቂዎችን ለአዲስ አበባ ተደረበው ከሚወጉን በሽምግልናም ቢሆን እንታረቃቸው የሚል ጥሪ አቅርበዋል። የስምረት ፓርቲ በመስራች ጉባኤው ላይ የተጠበቀውን ያህል አቶ ጌታቸው ረዳን የፓርቲው ፕሬዝዳንት አድርጎ መርጧል። አቶ ነጋ ሰፋን ደግሞ ተቀዳሚ ምክትል ፕሬዝዳንት አድርጓል የደቡብ ትግራይ አስተዳዳሪ የነበሩት አቶ ሀፍቱ ኪሮስ ምክትል ፕሬዚዳንት እንዲሁም ሰብላ ሰፋ የፓርቲው ጽፈት ቤት ኃላፊ ሆነዋል። ለማዕከላዊ ኮሚቴም ሰላሳ አንድ አባላትም መርጧል። የፓርቲው ሥራ አስፈጻሚዎች በአጠቃላይ ሰባት ሲሆኑ አቶ ጌታቸው ረዳ፣ ፕሮፌሰር ክንዳያ ገብረ ሕይወት፣ ወይዘሮ አለማዝ ገብረ ጻድቅ፣ አቶ ብርሃን ገብረ ኢየሱስ፣ አቶ ሀፍቱ ኪሮስ፣ ወይዘሮ ሰብለ ካሳይ፣ አቶ ነጋ ሰፋ ይጠቃልላሉ። በትላንቱ ጉባኤ ለሚዲያ አስተያየታቸውን የሰጡት አቶ ጣማረዶም ተከታዮቹን ሐሳቦች አንስተዋል። እኛ ከወዲሁ እንሰናበታለን። እንግዲህ ዛሬ 14 ጥቅምት 14 2018 ዓ ምት ዴሞክራሲያዊ ስምረት ትግራይ ወይም ስምረት በሚል አጭር ስም የሚጠራው ፓርቲ ግንቦት 18 2017 ዓ ምት ከብሔራዊ ምርጫ ቦርድ የቅድመ ምዝገባ ወይም ጊዜያዊ የምዝገባ ፈቃድ ያገኘ ፓርቲ ነው። ዛሬ የምስረታ ጠቅላላ ጉባኤ እያደረገ ነው። ዛሬ የምስረታ ጠቅላላ ጉባኤ አዲስ አበባ የምናደርግበት ዋና ምክንያት የተሰጠን የጊዜያዊ የምዝገባ ፈቃድ ለሶስት ወር የሚሰራ ነበር እስከ ነሐሴ 18 2017 ዓ ም የሚያልቅ ነበር ትግራይ ክልል ውስጥ ለማድረግ እቅድ ይዘን ነሐሴ 17 2018 17 ዓ ም ጉባኤ ጠቅላላ ጉባኤ ለማድረግ ጥያቄ አቅርበን ወደ ጊዜያው መስተዳደሩ እንደማይችሉና የጸጥታ ወይም የሴኩሪቲ ሽፋን እንደማያደርጉ መልስ ስለሰጡን ወደ ምርጫ ቦርድ አቅርበን ለተጨማሪ ሶስት ወር ተራዝሞልናል። በደንብ ቁጥር 11622011 ዓ ም ያው ፓርቲው ለድጋሚ ሶስት ወር እንዲጨመርለት ጥያቄ ካቀረበ አሳማኝ ከሆነ ይሰጠዋል የሚል ስለሆነ ሶ በተሰጠ መሰረት ያው ተጨማሪ ጊዜ ሰጥቶ ሰጥቶን እስከ ህዳር 18 2018 ዓ.ም ተመረት የሚራዝም ጊዜ የነበረን ዛሬ 14 ጥቅምት 2018 ዓ.ም ተመረት ጠቅላላ ጉባኤ እያደረግን ነው። መስራች ጉባኤ ነው። ይህንን መስራች ጉባኤ የምናደርገው እናደርገው ትግራይ ክልል ውስጥ በጸጥታ ምክንያት ማድረግ ስላልቻልን ብቻ የሚደረግ ነው። ሶ ዛሬ ህገ ደንባችን እናጸድቃለን፣ ማኒፌስቶ እናጸድቃለን፣ ፕሮግራማችን እናጸድቃለን። ማዕከላዊ ኮሚቴ እንመርጣለን፣ ቁጥጥር ኮሚሽን የሚባለው እንመርጣለን በዚህ መሰረት የአመራር ምደባዎችና ስራዎች ይሰጣሉ። በቀጥታ ወደ ሙሉ የአባላት ማፍራትና እንቅስቃሴዎች፣ የፋይናንስ ሞቢላይዜሽንና ሌሎች የፖለቲካ ስራዎች እንሰራለን። ምክንያቱም በጊዜያዊ የምዝገባ ፈቃድ ውስጥ ሆነ ፖለቲካ መስራት አይቻልም፣ የፖለቲካ እንቅስቃሴ ማድረግ አይቻልም፣ መግለጫ ማውጣት አይቻልም። ሙሉ የእውቅና ሰርቲፊኬት ካገኘ በኋላ የሚደረግ ስለሆነ ሶ ይህንን ጠቅላላ ጉባኤ ከጨረስን በኋላ ወደ ምርጫ ቦርድ አቅርበን ሪፖርቱን ምርጫ ቦርድ ጠቅላላ ጉባኤያችን ካጸደቀውና የምዝገባ ፈቃድ ከሰጠን በኋላ ሙሉ ፓርቲ የሆነን ፖለቲካ እንቅስቃሴ እናደርጋለን። 2018 በሀገር ደረጃ አገር አቀፍ የምርጫ ሂደት ይደረጋል። የ2018 እኛ የክልል ፓርቲ ስለሆንን ትግራይ ክልል ውስጥ ምርጫ እንወዳደራለን። ህዝቡን አሳምነን ከተመረጥን መንግስት ሆነን ህዝቡን እናገለግላለን። ካልተመረጥን ደግሞ ያው በቀጣይ ምርጫ ለማሸነፍ እንቅስቃሴ እናደርጋለን ማለት ነው። እንግዲህ የስምረት አመሰራረት የህወሓትን መፍረስ ተከትሎ ህወሓት ውስጥ የነበረው ግትርነትና ሪፎርምን አለመቀበል ወጣት ወደ ስልጣን እንዳይመጣ፣ ምሁራን ወደ ስልጣን እንዳይመጡ፣ ወደ ኃላፊነት እንዳይመጡ ህዝቡ የሚጠይቀው የለውጥ ጥያቄ ማስፈጸም ስላልቻለ፣ የሰላም የፕሪቶሪያ የሰላም ስምምነት ስላልተቀበለ ትግራይ ክልል ውስጥ ድጋሚ ወደ ጦርነት ለማስገባት ከሻዕቢያ ጋርና ከሌሎች ታጣቂ ኃይሎች ጋር ጥምረት እየፈጠረ ወደ ጦርነት ሊያስገባ እንቅስቃሴ ስለጀመረ ብቻ ከፌዴራል መንግስትም ወደ ሰጥ አገባ ስለገባ እኛ ይህንን አልደገፍ ነው። በማዕከላዊ ኮሚቴ ውስጥ የነበሩ የህወሀት አመራሮች ጌታቸው ረዳ ምክትል ሊቀመንበር ነበር የህወሀት እሱን ጨምሮ ብዙ ከግማሽ በላይ ማዕከላዊ ኮሚቴ ከህወሀት ወጥተዋል። የወጡበት ዋና ምክንያት ህጋዊ ያልሆነ ጠቅላላ ጉባኤ አስራ አራተኛ የሚሉትን ምርጫ ቦርድ የሰረዘው ያልተቀበለው ስላደረጉ ወጥተናል። ከወጣን በኋላ ወይም ህወሀት ቴክ ኦቨር ማድረግ ነበረብን ወይም ህወሀትን ይዘን መሄድ ነበረብን ወይም አዲስ ፓርቲ መመስረት ነበረብን። ህወሀትን የህወሀትን ስምና የህወሀትን ውርስ ይዞ መሄድ እንደማይቻል አውቀናል። ምክንያቱም በነዛ በደብረ ጽዮን የሚመራው የህወሀት ቡድን በህወሀት ስም የሚንቀሳቀሰው በምርጫ ቦርድ ተሰርዘዋል። ከተሰረዘ በኋላ ተመልሰን ለኛ ነው የሚገባን ብለን ቅሬታ ማቅረብና ፍርድ ቤት መሄድ ድካም ነው የሚሆነው፣ ለትግራይ ህዝብ የማይመጥን። አዲስ ፓርቲ መስርተን ከነበረው የህወሀት ውስጥ የነበረው ድክመቶችን ትተን የህዝብ ይሁንታ እንዲያገኝ ህዝቡ ራሱ የሚፈልገውን እንቅስቃሴ እንዲያደርግ፣ ሰላሙን እንዲደግፍ፣ ሪፎርም እንዲደረግ በኢትዮጵያ ውስጥ ያለን ተሳትፎና ያለን እንቅስቃሴም ሰላማዊ በሆነ መንገድ እንድናደርግ ሕገ መንግስታዊ መብታችንም እንዲከበርልን ኢትዮጵያ ውስጥ ያለን ውክልናም እንዲረጋገጥ ይሄ ሁሉ በሙሉ ከፌዴራል መንግስት ጋር በፖለቲካዊና በሰላማዊ መንገድ ብቻ እንቅስቃሴ ለማድረግ ቆርጠን የተነሳንና በዚህ ምክንያት የተቋቋመ ፓርቲ ነው። ስለለዚህ ነው ከሌሎች ባልልም ቢያንስ ከህወሀት የሚለየው ይህን ነው። በዚህ ምክንያት ያሉ የተፈጠሩ ችግሮችም በሰላም መንገድ እንዲፈቱ፣ በጦርነት ምክንያት የተፈጠሩ ችግሮችም እንዲፈቱ ከፌዴራል መንግስት ጋር አብረን እንሰራለን ማለት ነው።